ሴት ልጅን እንድታከብርህ የምታስተምርበት መንገድ። ሴት ልጅን እንዴት እንደምታከብርህ የምታስተምራት አንተ ራስህ ነህ። እሺ፣ እንዴት አልከኝ? ጥሩ ልነግርህ ነው። አይ አልፈልግም ወይም ደግሞ እሺ የምትላት ከቀላል እስከ ከባድ የሆኑ ነገሮች አንድ ላይ ተጠራቅመው ለአንተ የምታሳየህን ክብር ይወስናል። ዛሬን እህትህ ሴትን ልጅ እንዴት አድርገህ አንተን ማክበር እንደምታስተምራት በግልጽ አንድ በአንድ እነግርሃለሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ እስከ መጨረሻው ተከታተሉ። ሰላም ሰላም እንዴት ናችሁልኝ? ናፊዳር ነኝ። ዛሬ ደግሞ ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር ግንኙነት ሁሉንም ነገር እናወራለን። በተለይም ደግሞ የእኛን የሴቶች ሚስጥር እነግራችኋለሁ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ፣ አስተያየት ከልብ አመሰግናለሁ። ሁላችሁንም ውድድ ዳረጋችኋለሁ። እና ደግሞ ወዶቼ ቪፒኤን አብርታችሁ ይልኝ ከመጀመራችን በፊት ይሄ ቪዲዮ ሌሎች ብዙ ወንድሞቻችን ጋር እንዲደርስ ላይ ታድርጉት። ዛሬ በጣም ወሳኝ የሆነ ነገር ነው የምናወራው። በፍቅር ግንኙነት እኔ ፐርሰናሊ መከበር ምርጫ ሳይሆን ግዴታ ነው ብዬ ነው ማምነው እና ሰዎችን ደግሞ እንዴት አድርገው እኛ ማክበር እንዳለባቸው እንዴት አድርገው ከኛ ጋር ማውራት ከኛ ጋር መሆን እንዳለባቸው የምናሳያቸው እና የምናስተምራቸው እኛ ራሳችንን ብዬ ነው ማስበው። ምክንያቱም እኛ ራሳችን የምናሳያቸው ነገሮች እኛ ራሳችን አይ የምንለውና እሺ የምንላቸው ነገሮች ናቸው ከሰዎች ጋር ያለንን ግንኙነት ሼፕ እያደረጉት የሚሄዱት ማለት ነው ሰው አንተም ከሴት ልጅ ጋር ባለ ግንኙነት እንድታከብር እንዳ ልትንቀህ የምትፈልግ ከሆነ ቀጥሎ መዘረዝራቸውን አራት ነገሮች አድርገህ ልታስተምራት ይገባል። የመጀመሪያው ትምህርት የሚሆነው ወይም የመጀመሪያ የምታሳያት ነገር ራስን መውደድና ማክበር ነው። ራስን እንዴት እንደምትወድና ራስን እንዴት እንደምታከብር ስታይ ለአንተ መጠንቀቅ ትጀምራለች። ሰዎች የሚያደርጉት ነገር በነገራችን ላይ እኛ ለራሳችን የምናደርገው ኮፒ ነው። ራሳችሁን እኔ እኮ እንደዚህ ነገር አይሆንልኝም አይሳካልኝም ስትሉ ከሰሟችሁ ነገ አግንነው አብዝተው እሱ እኮ እንደዚህ አይችልም እሱ እኮ እንደዚህ አይሳካለትም ሲሉ ታገኟችኋላችሁ። ወይም ደግሞ ስለ ራሳችሁ የገለጻችሁት ነገር ፊዚካል አፒራንሳችሁን ሊሆኑ ይችላል። ብቻ ዋሪቨር ስለ ራሳችሁ ያላችሁት የተናገራችሁት ወይም ራሳችሁን ትሪት ባደረጋችሁበት መልኩ ሌሎች ሰዎች መጥተው እንደዛው ትሪት ያደርጋቸዋል። ቤታችሁ ስትገቡ ምናልባት ጫማችሁን አውልቃችሁ የምትገቡ ከሆነ ከእናንተ በኋላ የመጣው ሰው ጫማውን አውልቆ ነው የሚገባው። እናንተ ለቤታችሁ የምትሰጡትን ክብርና እናንተ ለቤታችሁ የምታሳዩትን ነገር ሌላውም ሰው መጥቶ ይደግመዋል። ሰው ሁሉ ጊዜ ራሳችሁን የምትሰጡትን ነገር፣ የምትገልጹትን ነገር፣ ለራሳችሁ የምታደርጉት ነገር ላይ ተጠንቀቁ። ለራሳችሁ የምታደርጉት ነገር ከፍ ያለ ሲሆን፣ ክብር ሲኖራችሁ፣ ራሳችሁን ስትወዱ፣ ሌሎች ሰዎችም መጥተው በዛ መልኩ ትሪት እንዲያደርጓችሁ ያደርጋል። ላይክ አብሯችሁ ያለ ሰው እንደዛው አብራችሁ ጓደኛችሁ ኖሮ ዲስሬስፔክት ቢያደርጋችሁ ቢስቅባችሁ፣ ቢቀልዱባችሁ ወይም ጥሩ ባልሆኑ ቃላቶች ቢጠራችሁ ሌላውም ሰው መጥቶ ልክ እንደዛ እንዲጠራችሁ አፕሮቫል እየሰጣችሁ ነው ማለት ነው። ሶ በተቻላችሁ መጠን ራሳችሁ ለራሳችሁ ያላችሁን ነገር አስተካክሉ። እንደን በዙሪያችሁ ያሉ ሰዎች ያንን ማድረግ ይጀምራሉ፣ ያንን ኮፒ አድርገው ማድረግ ይጀምራሉ። በቃ ዲፎልት ይሆናል ማለት ነው። መከበር ለእናንተ ዲፎልት የሆነ ነገር ይሆናል። ራሳችሁ ሴት ያደረጋችሁት ፕሮግራም ስለሆነ ማለት ነው። ራሳችሁ የምትጠሩበት መንገድ፣ እኔ ገሌ ነኝ እኔ እንደዚህ ነኝ የምትሉበት መንገድ፣ ችግሮቻችሁን፣ እንከኖቻችሁን የምትገልጹበት መንገድ፣ የምትጠነቀቁት መንገድ ለራሳችሁ ማለት ነው ለሰው እንጠነቀቃለን አይደለ? ብዙ ጊዜ ሰውን የሚያስቀይም ነገር እንዳናደረግ ሰውን የሚያስቀይም ንግግር እንዳንናገር፣ ለራሳችንም በዛው ልክ መጠንቀቅ አለብን። ስለዚህ የመጀመሪያው መንገድ ራስን መውደድ እና ማክበር ነው። ያንንም ደግሞ ማሳየት በተግባር ራስን እንደምትወድና ራስን እንደምታከብር ማሳየት። ይህን በምታደርግበት ጊዜ እሷም አንተን አለማክበር አትችልም ሁለተኛ ኮሚኒኬሽን ወይም ደግሞ በንግግር ወቅት የምታሳያቸው ነገሮች ናቸው በንግግር ወቅት ግልጽ ሆነ ራስን መግለጽ አለ አይደል መናገር የምትፈልገውን ነገር መናገር አይ ይህን ፈልጋለሁ ይህን አልፈልግም እንደዚህ ነው የሚሆነው እንደዚህ ነው መደረግ ያለበት የሚሉ ራስን የምትገልጽባቸው ፍላጎቶችን የምትገልጽባቸው ነገሮች ግልጽ የሆኑ ሲሆኑ ትከበራለህ አለመጮ ተረጋግቶ መናገርም የሚያስከብር ነገር ነው የምትጮ ከሆነ የሚመልስልህም ሰው በዛው ቶን እንዲመልስልህ እያደረግክ ነው ማለት ነው እየጋበስክ ነው ማለት ነው ጮ ያም ሰው ጮሆ ይመልስላል። ረጋ ብለህ ነገሮችን በምታወራበት ሰው ያ ሰውም ሰከን እንዲልና እንዲረጋጋ ታደርገዋለህ። ሰው የምትፈልገውን ክብር መጀመሪያ አንተ ራስህ ላይ ኖረክ አሳይተክ ነው ማለት ነው የምታገኘው። ስለዚህ ሴት ልጅም እንድታከብር የምትፈልግ ከሆነ በንግግርህ ብዙ ነገሮችን ማሳየት ብዙ ነገሮችን መግለጽ ትችላለህ። ሌሎኝታን ከራስ ማስወገድ ዲስሪስፔክትፉል የሆኑ ንግግሮችን አክሰብት አለማድረግ ሰዎች ትክክል ባልሆነ መንገድ ሲያናግሩ፣ አይ እንደዚህማ አይሆንም። እያወራን ያለ ነው ከሴት ልጅ ጋር ያለን ስለሆነ፣ ሴት ልጅ ጥሩ ባልሆነ መንገድ ትሬት ስታደርግ፣ አይ እንደዚህማ እንድታደርግ አልፈልግም። እንደዚህ ንግግሮችን እንድትናገር አልፈልግም፣ አልፈቅድም። እኔ ጋር እኮ እንደዚህ አይቻልም እኔ እኮ እንደዚህ ዓይነት ነገሮችን አልታገስም አልፈልግም የሚለውን ነገር በደንብ አድርገህ መናገር። አሁን ብዙዎቻችን ይሉኝታ ስለሚያጠቃን ነው ሰዎች ዲስሬስፔክት አድርገው ሲያናግሩን ምን ሲሉን፣ ይሉኝታ ስለሚያጠቃን ዝም ብለን አልፈናቸው እንሄዳለን። ከዛ ነገ ይደግሙታል፣ ከነጎዴ ይደግሙታል፣ ልካችን ያ ይመስላቸዋል። እና ዲስሬስፔክት የሚያደርጉ ንግግሮችን ስታይ አይ ማለት ይኖርብሃል ማለት ነው። ይሉኝታን ማስወገድ አለብህ። ከሰዎች ጋር የሚኖረን ግንኙነት በይሉኝታ ላይ ሳይሆን በመከባበርና በመዋደድ ላይ ነው መገንባት ያለበት። ሶ ሁለተኛው የምታስተምርበት መንገድ በንግግር ነው ወይም በንግግር ወቅት ባሉ ስርዓቶች በንግግር ወቅት ያሉ ነገሮችን አይቶ አይ ማለትን በመለማመድ ነው ማለት ነው። ሶስተኛው በተግባር ነው። አዎ የምትናገራቸው ነገሮች ከአክሽን ጋር ማች የሚያደርጉ ይሆኑ። ራሴን እወዳለሁ ትላለህ፣ ራሴን አከብራለሁ ትላለህ። ግን የት ነው የምትገኘው? የምትከበርበት ቦታ ነው ወይ የምትገኘው? አደርገዋለሁ ይህንን አሳካለ ያልከውን ነገር አድርገህ ትገኛለህ ወይ? እንደ ቃልህ ነው ወይ የምትሆነው? ተረድታችሁኛል? ምክንያቱም ቃላት አንዳንድ ጊዜ ቀለል ያሉ ይመስላሉ አይደለ? ሲነገሩ ግን የተናገርከውን ተግብረ፣ የተናገርከውን ሆነ ትገኛለህ ወይ ይሄንን የምታደርግ ከሆነ አለመከበር አትችልም። ሶ በቃልህ የምትገኝ ከሆነ ያልካትን የምታደርግ ከሆነ እንደምትለው ለራስ የምትሰጠው ዋጋ በተግባር የሚታይ ከሆነ ታከብርሃለች። ሌላኛው ደግሞ ኮንፊደንስ ነው። በተግባር ራስን ከምትገልጽበትና እንድታከብርህ ከምታስተምርበት መንገዶች አንዱ ኮንፊደንስ ነው። በራስ የምትተማመን ስትሆን፣ ራስን ስትወድ፣ ራስን ስታውቅ፣ ኮንፊደንስ ሲታይ በየትኛውም ቦታ ስትራመድ፣ ስታወራ፣ በቃ ማንኛውም አክቲቪቲዎች ላይ ኮንፊደንስ ሲታይ አንተን አይቶ አለማክበር አይቻልም ማለት ነው። እነዚህ ነገሮች በማድረግ እንድታከብርህ ማስተማር፣ እንድታከብርህ መንገር፣ እንድታከብርህ ማድረግ ትችላለህ። ሌላኛው ደግሞ በተግባር እንድታከብር የምታስተምርበት መንገድ አላማ ላይ ህልም ላይ ትኩረት በማድረግ ነው። ለህልም መስራት ለአላማ መስራት በራሱ የሚያስጥህ ክብር አለ። ሶ ሴት ልጅ ደግሞ ፕሮቫይደር ወንድ እንደመፈለጓ የወንድ ልጅም ካራክተር ስለሆነ የወንድ ልጅም ሮል ስለሆነ ያን እንደመፈለጓ ህልም ላይ አላማ ላይ ጠንክረህ ስትሰራ አላማ ሲኖርክ አንተን አለማክበር አንተን አለማድነቅ ለአንተ ጥሩ ነገር አለመኖር አትችልም። ይህኛውም ሌላኛው በተግባር እንድታከብርህ የምታደርግበት መንገድ ነው። መጨረሻም አራተኛ ደረጃ ላይ ማለት ነው ያስቀመጥኩላችሁ ደግሞ ምንድነው የተሳሳቱ አረዳዶችን ማስተካከል ያስፈልጋል። አንዳንድ ጊዜ የምናደርጋቸው ነገሮች ለጥሩ ቢሆንም፣ ለመከበር ክብርን ለማግኘት ብለህ የምታደርጋቸው ግን የማያስከብሩ የሚያስንቁ ነገሮች አሉ። ለምሳሌ መጮህ ኦቨር ኮንትሮሊንግ መሆን ለምን ይሄን አደረግሽ ለምን እንደዚህ ሆነ የምትናገርበት መንገድ በቃ እንድትፈራህ የሚያደርግ ምናምን ሪስፔክት ለማድረግ ብለ ግን ያልጠበቅከውን ሪዛልት ይዞልህን ይመጣል ሶ የተሳሳቱ ነገሮችን አስወግድ ሪስፔክት በመጮህ አይገኝም ሪስፔክት ከመጠን በላይ በመቆጣጠር አይገኝም እነዚህ ነገሮች የሚያስገኙል ጊዜያዊ አቴንሽን ይሆናል ምናልባት ስትጮህ መንገድ ላይ ሰው ተሰብስቦ ሊሰማ ይችላል ጊዜያዊ አቴንሽን አገኘም ማለት ነው ከዛ በዘለለ ግን እውነተኛውን ይሄ ጄንዊን የሆነውን ሪስፔክት? ክብር አያስገኝልህም እና ስለዚህ በተቻለ መጠን የተሳሳቱ አረዳዶችን ለማስተካከል ሞክር። እውነተኛ ክብር የሚገኝበት መንገድን ለይተው እወቅ። ከላይ ዘረዘርኳቸው ሶስቱ በጣም መሰረታዊ እና እውነተኛ ክብር የምታገኝበት መንገዶች ናቸው። ሌላኛው ይሄ ጀስት የሚመስሉ ነገሮች አሉ። ላይክ ስለ ጮክ ሰዎች ሲበረግጉ ወይም እሷም የሆነ ስትጮሁ ለምን እንደዚህ ያደርግሽ ለምን እዚህ ቦታ የሸ ስትላት የምታሳየው ሪያክሽን ይኖራላ። እነዚህ ነገሮች የተከበርክ ሊመስልህ ይችላል፣ ግን እውነተኛ ክብር አይደለም። እነዚህን አስተካክል። ጥሩ አስተማሪ ከሆንክ ጥሩ ተማሪ ትሆናለች። በደንብ አድርጋ ታከብራለች። ጥሩ አስተማሪ ለመሆን ሞክር። እዚህ ጋር ግን አያይዤ መጨረሻ ላይ አንድ ጥያቄ እንድትመልሱልኝ ይፈልጋለሁ። ወንዶች ኖርማሊ የተከበራችሁ የሚመስላችሁ ሰዎች ምን ሲያደርጉላችሁ ነው? እስኪ ኮመንት ላይ አስቀምጡልኝ። እኔ ሰው አከበረኝ ምለው ይሄን ይሄን ይሄን ሲያደርግልኝ ነው ብላችሁ የምትዘረዝሩት አንድ ሊሆን ይችላል፣ ሁለትም ሊሆን ይችላል። ብቻ የምትዘረዝሯቸው የምትጠቅሷቸውን ነገሮች ኮመንት ላይ አስቀምጡልኝ። እንደዚሁም ደግሞ አያይዛችሁ ሳያከብሯችሁ ሲቀሩ ሰዎች ምን እንደምታደርጉ እንደዚሁም ደግሞ አያይዛችሁ ሰዎች ሳያከብሯችሁ ሲቀሩ ምን እንደምታደርጉም ጻፉልኝ። የዛሬው ቪዲዮን በተመለከተ ያላችሁን ሀሳብ አስተያየት ጻፉልኝ። እዚህ ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው፣ ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ውድድ አደረጋችኋለሁ። ቻው